ሃይሚና ብሩኬ ካለባቸው ችግር ይልቅ ደግሞ የባሰ ችግር መጥቶባቸዋል። አሁን ላይ ማለት ነው። የአሁኑ ደግሞ የሚያስፈራ ነው፣ በተለይ ለሃይሚ። አንደኛ ነገር ሴት ነች፣ ይሄ ልጅ ቤቷን አውቆታል፣ ነገ ምን ሊፈጥር እንደሚችል አይታወቅም። ሰላም ሰላም! ቤተሰብ እንዴት ናችሁልኝ? ሰላማችሁ ይብዛ። እንግዲህ ሀይሚሻ ያው ትናንት በተፈጠረው ብሩኬን ለማስረዳት ፈልጋ ነበር፣ ነገር ግን ይሄ ድፍርስ የሆነ ሰውዬ መጥቶ ነገሩን አደፈራረሰው። በእውነት በጣም ያሳዝናል ማለት ነው። እኔ እኮ ደግሞ ከሱም ብሶ ብሩኬን ስነ ስርዓት ለማስተማር የሚሞክረው ነገር ስነ ስርዓት አልባማ ሆኖ እኮ እሱ አበባ ይዞ መጣ። ለሰው ሚስት፣ ለሰው ፍቅረኛ ምን አይነት ቢደፈር ነው? ይሄ ልጅ ከፎቶ ጀርባ ራሱ ያለበት እየመሰለኝ ነው ቤተሰብ። ማለት ከኋላው የሆነ ሰው አለ። የሆነ አላማ ይዞ ነው ወደ ሀይሚ የቀረባት። በአጋጣሚም አይመስለኝም ሲጀመርም ሀይሚን አሟት መንገድ ላይ ደግፎ ከቤት አስመጣት። አመጣታ አይደል የተባለ አይመስለኝም። በህመሟ ስበብ አድርጎ እሷን ለመጠጋት ፈለገ። ከዛ በኋላ ቤቷን አየ፣ ያለችበትን ጎበኝ ምናምን። ይኸው እንደፈለገ ዘው እያለ እየመጣ እንደፈለገ እየተናገረ እየሄደ ነው። መጥቶ ነበር ብላለች ማለት ነው። የሚመጣውም ያለ ፍላጎቷ ነው። ስለዚህ ለሀይሚ የሚያወራው ሌላ፣ ለብሩኬ የሚያወራው ሌላ። ብሩኬን ጭንቅላቱን የሚነካ ነገር ነው እየተናገረው ያለው እንግዲህ የእኔ ፍቅረኛ ናት፣ ከዚህ በፊት እንተዋወቃለን፣ አንተ ምንም የሚመለከት ነገር የለም አትወድም ሁላ እኮ ሊለው ይችላል። አይታወቅም ምን እንደሚለው በዚህ ልክ እንዴት ይናደዳል ታዲያ ምንም ነገር ካላሉ ሲጀመር እኮ። በኮንፊደንስ የሚያወራኝን ነገር አውጥቼ ላሳይሽ ወይ አለ እና፣ ይሄ ልጅ አላማ አለው ለሀይሚት ከተሰጣት መረጃ ሊሆን ከጀርባው አለ ብዬ እያሰብኩ ነው። በዚህን ያክል ደረቱን ነፍቶ የሚናገረው ድፍረቱን ከየት አገኘው? እንደገና ደግሞ እሱ ስነ ስርዓት ያጣ ሰውዬ ብሩኬን ስነስርዓት ለማስተማር መሞከሩ። ከሰው ቤት ዘው ብሎ ሳያፍር አበባ ይዞ መጥቶ፣ ለሰው ፍቅረኛ ጭራሽ ብሩኬን ስነስርዓት እንደሌለው፣ ሀይሚን እንደማያከብራት ሲያወራ ነበረ ማለት ነው። ደፋር! አንተን ብሎ ደግሞ አበባ ሰጪ! እኔ እኮ ባለፈው ሳይው አላማረኝም ሁላ። እኔ ሀይሚ፣ እንዴት የማታውቀውን ሰው እንዴት ከቤት ታስገቢያለሽ? በዚህ ጊዜ እንኳን የማይታወቅ ሰው የሚታወቅ ሰው ራሱ እየታመነ አይደለም። ለወደፊት እንዳይለምድሽ ብዬ ነበር። የምሬ ነው። ይኸው ያልኩት ነው የሆነው ማለት ነው። ከኋላ ከጀርባው ነገሮችን እየጎተተ እየጎተተ መጣ። የውሸቱ ደግሞ እኮ ከዓይን ላይ የሚክድ ከሀዲ። ሀይሚ ስጠይቀው ትናንትና ምንም ነገር አላልኩትም ብሎ ክዶ፣ ብሩኬ ሲመጣ አዎ ጓደኛ ናት ብሎ ብየዋለሁ አለ ማለት ነው። እና እንግዲህ ሀይሚ ቤተለቃለውም እያለች ነው ማለት ነው። እኔ ፍፄ ደግሞ አሁን ከሀይሚ ጎና አደለ ያለው፣ ይሄ ዝም ብሎ እንዴት ነው ፍዝዝ ማለት አስፈላጊ አደለም። ደግሞ በስነስርአቱ ምናምን እንደዚህ አታድርግ ምናምን ወደዛ ጎትታ አታስወጣም እንዲ፣ እንደዛ ከማለት ይልቅ ለእንደዚህ አይነት ሰው እኮ ትዕግስት ራሱ አያስፈልገውም። ፊት ራሱ መስጠት አያስፈልግም እኮ የምር ሌላ ውስጥ እንዳንገባ፣ ችግር ውስጥ እንዳንገባ ገባችሁ እኮ ኦረዲ በቃ ገባችሁ እኮ ከችግር ውስጥ ሀይሚ አሁን ችግር ውስጥ እኮ ነች ያለችው፣ እንዴ ብቻዋን አግኝቶ የሆነ ነገር ቢያደርጋት፣ ሲሄ ልጅ ለሀይሚ የደረሳት መረጃና ፎቶ ማለት ነው። የምር ሀይሚና ብሩኬ ሰከን ባለ መልኩ በቀላሉ ነገሩ ሳይንዛዛ የሚፈቱት ነገር ነው። በጣም ቀላል ነገር ነው የሀይሚና የብሩኬው ማለት ነው። ከባዱ ነገር ይሄ ነው። አሁን ማድረግ ያለባቸው ሀይሚና ብሩኬ ይሄን ልጅ ከመካከላቸው ማስወጣት ነው። ከዛ የነሱን ነገር ደግሞ ቀስ ብሎ ይፈቱታል። እንደዛ ካልሆነ ይሄ ልጅ ከመካከል እየተደነቀረ ጭራሹኑ በቃል ያራርቃቸው ነው የፈለገው ማለት ነው እኮ። በይፋ እኮ ነው የመጣው በይፋ ማለት ነው። እኔ ግን ያሁን ሰው ምን አይነት ደፋር ነው? የሰውን ፍቅረኛ ለመውሰድ እንደዚህ አቆጥቆጣቸው የተነሳችሁት ግን ምን ጭንቅላት ነው ያላችሁ? ሀይሚና ብሩኬ ቢጣሉ እንደፈለጉ ቢሆኑ አንተ ምን አገባ? ሲጀምር የታውቃቸዋል እና ነው ልክ እንደሚያቅሰው አድርጎ ምናምን አይሆንሽም እኮ አያከብርሽም እኮ። ክብርማ በብሩክ አለማየሁ ይቅር። አሁን ተናዶ ስላየኸው እንጂ ብሩኬኑ ለሀይሚ ክብር የሌለው በቃ። ማንኛውም ሰው ሲናደድ እኮ እንደዚህ ነው ባህሪው አይደለ እንዴ? እኛ ሁላችን የምንመለከት ራሱ ማለት ነው። የሆነ ነገር ሲፈጠርብን እንደዚህ ነው ምንናደደው አይደለም። በቃ አሁን ላይ ብሩኬ ተናዷል። እሱም ብሎ ደግሞ ክብር አስተማሪ የማንም ልቅምቅም የሰው ልክ አያውቅም አሉ እና ሀይሚሻ ስለ ፎቶውን በቃ እንዲያስረዳኝ እፈልጋለሁ፣ ማወቅ ፈልጋለሁ ያሁን የድሮ ነው እያለች ነው ማለት ነው። ሀይሚ ደግሞ ብሩኪ በተደጋጋሚ እየተናገረ ነው ያሁን ፎቶ ነው የድሮ ፎቶ ነው በደንብ ማየት አለብሽ፣ ፎቶ እኮ ይናገራል፣ እኔ ከመናገሬ ይልቅ ፎቶ ይናገራል እያለ ነው። እስኪ ነገሮችን ቀስ ብላችሁ ለመረጋጋት ሞክሩ እናንተ። ከዛ በኋላ ቀስ ብሎ ነገሩ ይፈታል። እንደዚህ እየተጫጫሁ ነው ሊፈታ የሚችለው ሲጀመር እሷን ን ማየት አይፈልግም ትላለች። ብሩኬ ደግሞ ከእሷ ጋር ከተገናኘን በቃ በሰላም ነገሩ ልንፈታ አንችልም ይላሉ። ታዲያ ሁለታቸው ካልተገናኙ እንዴት ነው ሩቅ በሩቁ ሆኖ ሰላም ሊፈጥሩ የሚችሉት እነዚህ ልጆች? እኔ እኮ ግርም ምን የሚሉኝ እነሱ ራሱ ማለት ነው። እና በነገራችን ላይ ብሩኬ በዝች በፍቅረኛው በተባለችው በድሮ ፍቅረኛው በተባለችው የሆነ በቃ አላ አደለም ከፎቶ ለሀይሚ ከመሰጠቱ በፊት የሚያውቀው ነገር አለ። ለምን እምቢ ብልሃት ይሆናል ወደ እኔ የመጣችሁ ስትለው፣ በቃ መልሱን አግኝተሻዋል ነው ያላት ማለት ነው። ስለዚህ ያቺ ፍቅረኛ ተብዬዋ ብሩኬ እያስቸገረች ነበር ማለት ነው። ወንዱም ሴቱም እኮ መከራ ነው፣ በቃ የጣሉበትን ሲያነሱበት ማለት ነው። እንዲህ ነው የሚያንፈረፍራቸውና በሀይሚንና በብሩኬ ቅናት ተንፈርፍራ ነው የመጣቸው ያችል። እርግጠኛ ነኝ ሀይሚን ከመካከል አስፈንጥራ እሷ ለመግባት ማለት ነው። እንደዚህ የምታስቡ ሰዎች ግን አይሳካም። በተንኮል የመጣ ፍቅር በፍጹም ሊሆን አይችልም። ምክንያቱም የሰውን ጭንቅላት ባልሆነ መረጃ ምርዝ አድርጎ ሰውን አለያይቶ አጣልተው፣ እንዴት ነው እናንተ ሰላም ልታገኙ የምትችሉት? ለማንኛውም ይሄኛው ችግሩ ይሄ ለእኔ ቀላል ነው ብዬ ነው ማስበው። ለምን አሁን በቃ አሁን ሁሉም እልክ ላይ ናቸው። ታቃላቸው የብሩኬና የሀይሚን እልክ፣ ማንኛውም እየበረድ አይደለም ማለት ነው። ሁሉም እልካም ናቸው በቃ ይልካቸው ግን መቼ ነው አንደኛው የሚሸነፈው? አላውቅም። ትንሽ ሰከን ካሉ በራሳቸው ጊዜ ተነጋግረው ወይም ደግሞ ሲነፋፈቁ ምናምን ከብሬ ይጎነብላቸው ማለት በቀላሉ የሚፈቱትን ነገር ሳቧን ላስቀይራት አልችልም። አንዴ ድርቀት ካለች እንደማትመለስ አውቀዋለሁ። ደሞ እያለች ነበረ። ያማ ልጇን ባህሪ ነበረ። በዚህ ደግሞ ቤተሰብ ለምን አላከበረችም ተብላ ልትወቀስ አይገባም። ቤተሰብን የምናገኝበት መንገድ አለ። ይሄ ግን ህይወት ነው። ቤተሰብን ያለማክበር ሳይሆን ደስተኛ

ነገር ፈጣሪ ይስጠው። ከመንገድ አንስቶ ነው ያመጣኝ ብላ እሷ በየዋህነት ቤቷን ብታሳየው እሱ ለሌላ ነገር ተጠቀመበት ማለት ነው። እንደው በፈለጋችሁስ መስመር ብትመጡ ምንም አይሳካላችሁም እናንተ ተንኮለኞች፣ ለጊዜው ግን እንደዚህ ታበጣብጧቸዋላችሁ ብለት፣ በጣም የሚያሳዝነው እየተደረገ ያለው ነገር። እነዚህ ልጆች ግን ምን አደረጉ? ሰውን አልነኩ ህይወታቸውን ነው እየኖሩ ያሉት። እና በተደጋጋሚ እንደዚህ አይነት ነገር የሚፈጠርባቸው ለምንድን ነው?